ሀጂ ኡመር ሙፍቲ ሁሉ አዛኝ መቼም ለሁሉም አሳቢ ሁሉን በአንድ አይነት የሚያዩ ለዩ ይሁን ሙስሊሙ ይሁን ሁሉንም ኢትዮጵያን ያለው ቀርቶ ውጭም ያለው በአንድ አይነት የሚያዩ አጥተናል። ስለዚህ ይሄ ለእኛ ብቻ አይደለም፣ ለሁሉም፣ ለክርስቲያኑም፣ ለሙስሊሙም ለሁሉም ጤናትን አላህ ይስጠን። ቅጽል ስማቸው የሰላም አባት ነው፣ ሰው ሁሉ የሚላቸው ማለት። ሁሌ ሲገልጹ እስላም ክርስቲያን ሳይሉ ሰው በሰውነቱ የተከበረውን የሚለውን በቃ መሪ ቃል አርገውታል ማለት ይቻላል። እና የሙፍቲ ነገር ተነግሮም ያልቅ አይደለም። በእኔ አመለካከት ከትንሽ ከትልቅ ከዑለማ ከአዋቂ ከመሀይም ሁሉ በቃ አመቻችቶ አስተካክሎ በትዕግስት በሰብር በመምራት ሰብርን ያስተማሩ ኢልምን ያስተማሩ የዱንያም የአኼራም እውቀትን ያስጨበጡ ዑለማ ነበሩ። ሼህ ሙፍቲ እኮ ትልቅ ሰው ናቸው። ለትውልድ አስተምሮ ያሳለፉት ብዙ ታሪክ ያላቸው ሰው ናቸው። እኔ በእኔ አንደበት ስለ እሳቸው ታሪክ የሚገለጽ አይደለም። ትልቅ ሰው ናቸው። አላህ ይልካማቸው አላህ ይልካ። ሀጂ ዑመር እንደ እስልምና ትልቅ ባለውለት የሰሩ ናቸው። ቁርአን ሙፈሲር ናቸው። የሀገር አባት ናቸው። ሽማግሌ ናቸው። ሁሉንም ሃይማኖት እኩል አድርጎ የሚያዩ በጣም ሀዘን ተሰምቶናል እሳቸውን በማጣት የእሳቸውን ደሞ ይህ ሁሉ የሚወዳቸው በስራቸው በተግባራቸው፣ በቃላቸው እውነተኛ በመሆናቸው ለፈጣሪ የታዘዙ በመሆናቸው ሙስሊም ክርስቲያን ሳይል ሳይለይ ሁሉም ይወዳቸዋል። መቼም እቺ አገር የኮንትራት አገር ናት፣ ማንም ሞት የሚቀርለት የለም። መጥፎም ብንሰራ ጥሩም ብንሰራ ስራችን ይመሰክራል። በጣም የሚወደዱ ሰው ነበሩ እና ጥሩ አመለካከት ለክርስቲያንም፣ ለሙስሊሙ ማህበረሰብ፣ ለደሃም ለሀብታምም ሳይሉ እኩል የሚያዩ ሰው ነበሩ። በጣም ወዳቸው፣ በጣም ማከብራቸው ከልቤ እሳቸውን የቀብር ስነስርዓት ለማስፈጸም ነው ከፒያሳ እዚህ የተገኘ ነው። እሳቸው ለእኛ ትምህርት ቤት ናቸው። የእሳቸውን ሁኔታ የእሳቸውን አስተያየት፣ የሳቸውን ሀሳብ ወጣቱን መያዝ አለበት። ልዩነት መያዝ የለበትም። አንድነት መያዝ አለበት። ይሄ በአንድነት ከሆነ ሁሉም እንደዚህ ተወዳጅ ነው። አሁን ህዝቡ ተነቅሎ በአጠቃላይ ክርስቲያኑ ሙስሊሙ ሳይል እሳቸውን ለመሸኘት የመጣው

አገሩንም አላህ ሰላም ያርገው፣ አለምም በሙሉ ሰላም አላህ ያርገው፣ ልጆቻችንም ዲን የሚከተሉ አላህ ያርጋቸው። እንደ ዲነል ኢስላም ደግሞ እሳቸው ትልቅ ሰው ናቸው እና በቃ ሁሉንም አላህ ሰብር ይስጠው። እንደ እሳቸው አይነትን ማግኘት በጣም ይከብዳል። ሰርተው አሳይተዋሉ እና ሁሉም የእሳቸውን ፈለግ ተከትሎ እሳቸው በሰሩበት መንገድ ዲኑን ማስቀጠል አለበት ብዬ ላለሁ። ውስጣቸው ታላ ጋር ያላቸው ግንኙነት አምልኮታቸው በጣም ጥሩ ለመሆኑ አላህ ሱብሃነሁ ወተዓላ የእሳቸው ተምሳሌት አድርጎልናል። እኛ ማለት ምንድን ነው በጣም አላህ እንደ ተወዳጅ መሆናቸው ምልክቷ አንድ ነው። ጅብሪልና አለይሂ ሰላም በሰማይ ሀገር ከሌን ወድጄ ዋለሁና ወዲር ብሏል። አለይሂ አዘል ይዛይነት ወጣቱም እንደዚህ ቢሆን አገራችን ሁሉም ማለት ነው አጠቃላይ፣ አንተ ማነህ አንተ ማነህ ነው ሳይባባል ወንድም ይወንድም የተባበሉ ቢሆን ኑሮ እሳቸው ቢከተል ወደፊት ቀጣይ ማለት ነው። ይሄን እንዲሆን ታሁሉም ይጠበቃል ለኢትዮጵያ ሕዝብ በአጠቃላይ ዋርካ ሆኖ የዲን አባት ናቸው፣ የለፉ ናቸው። ቀላል አደለም። ሀያታቸውን ሙሉ ለዲን ጊዜ ሰጥቶ ያሳለፉ እያስቀሩ ለሀገር ደግሞ ሰላም የተጨነቁ ለአንድነት የተጨነቁ በዚህ ሁኔታ ነው የሄዱት። አላህ ይውደዳቸው። ወጣቱ እንግዲህ የእሳቸውን አንድነትና መተባበር መተጋገስን በማየት የጸቡንም የምኑንም ችግር አንድ ላይ ብንፈታው በጋራ የእሳቸውን ጥሩ ትምህርት ወስደን አንድ ብንሆን ጥሩ ነው፣ አዲስ አሪፍ ይሆናል ብዬ አስባለሁ።